አንድ ብርጭቆ የእርድ ውሃ ከመተኛት በፊት መጠጣት በተለይ በሞቀ ውሃ ሲዘጋጅና እንደ ቁንዶ በርበሬ ወይም ደግሞ ከተፈጥሯዊ ማር ጋር ሲጣመር እጅግ በጣም በርካታ የጤና ጥቅሞችን ሊሰጠን ይችላል ማለት ነው። እጅግ በጣም ጤናማ ከሆናችሁ መድኃኒቶችን የማትወስዱ ከሆነ የጎንዮሽ የጤና ችግር ከሌለባችሁ አዘውትራችሁ በየቀኑ መጠጣት ካለባችሁ መጠጦች ውስጥ አንዱ አንድ ብርጭቆ የእርድ ውሃ ነው። የእርድ ውሃ ወይም ደግሞ እርድ እጅግ በጣም በርካታ የጤና ጥቅሞችን ይሰጠናል ማለት ነው። መጠቀም ግዴታ ነው። ስለዚህ ከመተኛታችሁ በፊት አንድ ብርጭቆ የእርድ ውሃን አዘጋጅታችሁ ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን በዝርዝር እነግራችኋለሁኝ። አንደኛ፣ የሚያረጋጋ እንቅልፍን ያበረታታል። እርድ ኩርኩሚን የተባለ ንጥረ ነገር የያዘ ሲሆን ይህም መጠነኛ ማስታገሻ እናም ጭንቀትን የመቀነስ ባህሪ ያለው እንደ ሴሮቶኒን እናም ዶፓሚን ያሉ የነርቭ አስተላላፊዎችን በመቆጣጠር ዘና ለማለት እናም ስሜታዊ ሚዛንን ለመጠበቅ ይረዳል። በተለይም ከሞቀ ውሃ ጋር ሲወሰድ ከመተኛት በፊት መጠጣት እረፍት ማጣትን ይቀንሳል እናም በቀላሉ ለመተኛትም ይረዳል። ሁለተኛ የሰውነት ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል። እርድ ኃይለኛ ጸረ ብግነት ባህሪያት አለው። ስር የሰደደ እብጠት ወይም ደግሞ ኢንፍላሜሽን እንደ አርትራይተስ፣ የልብ በሽታ እናም የስኳር በሽታ ካሉ በሽታዎች ጋር የተያያዘ ነው። የእርድ ውሃን መጠጣት ሌሊቱን ሙሉ እብጠትን ለማረጋጋት ይረዳል። ይህም በምታርፉበት ጊዜ ሰውነታችሁ የመፈወስ እድልን ያገኛል። ሶስተኛ የሰውነትን በሽታ የመከላከል ስርዓትንም ያጠናክራል። በእርድ ውስጥ የሚገኘው ኩርኩሚን አንቲኦክሲዳንትስ፣ ጸረ ተዋሲያንናም ጸረ ቫይረስ ባህርያት አሉት። ከመተኛት በፊት የእርድ ውሃን በመጠጣት ሰውነታችሁ በምሽት በሚታደስበት ወቅት የሰውነትን በሽታ የመከላከል ስርዓትን ይደግፋል። ይህም ኢንፌክሽኖችንና ቫይረሶችን ለመቋቋም የበለጠ ውጤታማ ያደርገዋል። አራተኛ የምግብ መፈጨትን ያሻሽላል። እርድ ለስብ መፈጨትና ንጥረ ምግቦችን ለመምጠጥ ወሳኝ የሆነውን የሐሞት ምርትንም ያበረታታል። በምሽት መጠጣት የሌሊት የምግብ መፈጨትን ይደግፋል፣ የሆድ መነፋትን ይከላከላል፣ እንዲሁም በሚቀጥለው ጠዋት የልብ ህመምን ወይም ደግሞ የምግብ አለመፈጨትን ይቀንሳል። አምስተኛ የጉበትን መርዝ የማስወገድ ተግባርን ያሳድጋል። ጉበት እንግዲህ ሌሊቱን ሙሉ መርዛማ ንጥረ ነገሮችን ለማጣራት ጠንክሮ ይሰራል። እርድ የጉበት ኢንዛይም ተግባርን ያሳድጋል እናም የመርዝ ማስወገጃ መንገዶችን ይደግፋል። በየምሽቱ የእርድ መጠጥ የጉበትን ጤና ያሳድጋል በምትተኙበት ጊዜ ቆሻሻን በብቃት ለማስወገድ ይረዳል። ስድስተኛ የመገጣጠሚያ እናም የጡንቻ ማገገምንም ይደግፋል። የእርድ ጸረ ብግነት እናም አንቲ ኦክሲዳንትስ ተጽዕኖዎች በተለይም ከከባድ የአካል ብቃት እንቅስቃሴ በኋላ የጡንቻ ህመምን እናም የመገጣጠሚያ ህመምን ለመቀነስም ይረዳሉ። ከመተኛት በፊት የእርድ ውሃን መጠጣት ምቾት ማጣትን ያስታግሳል እናም የቲሹ እድሳትን በሌሊት ያበረታታል። ሰባተኛ፣ የደም ስኳር መጠንንም ያስተካክላል። ኩርኩሚን የኢንሱሊን ስሜትን ያሻሽላል እናም የደም ስኳር መጨመርንም ይቀንሳል። ከመተኛት በፊት መውሰድ በጾም ሰዓታት ውስጥ የተረጋጋ የግሉኮስ መጠንን ለመጠበቅ ይረዳል ይህም የሌሊት ሃይፖግላይሲሚያ ወይም የጠዋት የኢንሱሊን ሬዚስታንስ ወይም ደግሞ መቋቋምን ይቀንሳል። ሃይፖግላይሲሚያ ማለት ዝቅተኛ የደም ስኳር ማለት ነው። ስምንተኛ የልብ ጤናንም ያበረታታል። እርድ የደም ዝውውርን በማሻሻል መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን በመቀነስ እና የደም ቧንቧ ችግሮችን በመቀነስ የልብን ተግባር ይደግፋል። በምሽት መውሰድ የሰውነትን ተፈጥሯዊ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጥገና ዑደትን ያግዛል እናም በጊዜ ሂደት የልብ በሽታ ተጋላጭነታችሁንም ሊቀንስ ይችላል። ዘጠነኛ የቆዳ ጤናን ያሻሽላል። እርድ ደምን የማንጻት ተጽዕኖ ያለው ሲሆን የአንቲኦክሲዳንት ጥበቃን ያበረታታል። በሌሊት ሰውነታችሁ የቆዳ ሴሎችን ያድሳል። የእርድ ውሃን መጠጣት የህዋስ እድሳትንናም የኮላጅን ምርትን በመደገፍ ብጉርን፣ ኤግዜማንናም የእርጅና ምልክቶችን ለመቀነስ ይረዳል። አስረኛ የአንጎልን ተግባርንና ስሜትንም ያሻሽላል። ኩርኩሚን የአንጎል ደም ማገጃን አቋርጦ የአንጎል ፕላስቲክነትንና ትውስታን የሚረዳውን ብሬን ደራይቭድ ኒውሮትሮፊክ ፋክተርን ይደግፋል። በምሽት መውሰድ ስሜትን ሊያሻሽል የመንፈስ ጭንቀት ምልክቶችን ሊዋጋ እናም ከእንቅልፋችሁም ስትነቁ የአእምሮን ግልጽነትን ወይም ደግሞ እድሳትን ሊያሻሽል ይችላል ማለት ነው። ስለዚህ ከመተኛታችሁ ከ30 ደቂቃ በፊት አንድ ብርጭቆ የእርድ ውሃን አዘጋጅታችሁ መጠጣት በጣም ድንቅ ጥቅሞችን ይሰጣችኋል። ታዲያ ቀለል ያለ እናም ውጤታማ የእርድ ውሃ አዘገጃጀትን ደግሞ አሁን እነግራችኋለሁኝ። የሚያስፈልጋችሁ ግብዓቶች፣ አንድ ኩባያ ወይም ደግሞ 250 ሚሊ ሊትር የሞቀ ውሃ፣ የፈላ አይደለም፣ ለብ ያለ፣ ግማሽ የሻይ ማንኪያ የእርድ ዱቄት ኦርጋኒክ ቢሆን ይመረጣል። መጠነኛ ወይም ደግሞ ጥቂት ቁንዶ በርበሬ ምክንያቱም የኩርኩሚን ንጥረ ነገርን ለመምጠጥ ማለት ነው። ቁንዶ በርበሬ በእርድ ውስጥ የሚገኘው የኩርኩሚን ንጥረ ነገር መምጠጥን እስከ 2000 ፐርሰንት ያሻሽላል። የእርድ ውሃን ስናዘጋጅ ቁንዶ በርበሬን የማንጠቀም ከሆነ በእርድ ውስጥ ያለውን ንጥረ ነገር የሆነውን ወሳኝ የሆነውንና ጥቅም የሚሰጠን ንጥረ ነገር ኩርኩሚንን ሰውነታችን በአግባቡ አይጠቀመውም ወይም ደግሞ በፍጹም ጥቅም እንዳናገኝ ያደርገናል። ስለዚህ ቁንዶ በርበሬን በመጠኑ መጠቀም ግዴታ ነው። ግማሽ የሻይ ማንኪያ ጥሬ ማር ለጣፋጭነቱ ወይም ደግሞ ለጉሮሯችን ጤና ማለት ነው። ጥቂት ጠብታም የሎሚ ጭማቂን መጨመርም እንችላለን። ቫይታሚን ሲን ይጨምራል፣ እናም ከሰውነታችን መርዝን ለማስወገድ እንዲረዳ ማለት ነው። ስለዚህ እነዚህን ግብዓቶች ማዘጋጀት ያስፈልጋል። ታዲያ ውሃውን መጣድ፣ ውሃው ለብ እስኪል ድረስ አሞቁት። የእርድ ንጥረ ነገሮቹ ለመጠበቅ ታዲያ በጣም ሞቃት መሆን የለበትም። ከዛም የእርድ ዱቄቱን መጨመር፣ መጠነኛ ቁንዶ በርበሬን መጨመርናም በደንብ ማዋሃድ ያስፈልጋል። እንደ አማራጭ ማርናም የሎሚ ጭማቂን መጨመር ያስፈልጋል። ይህንን ያዘጋጃችሁትን ድንቅ የእርድ መጠጥን ታዲያ ከመተኛታችሁ በፊት ከሰላሳ ደቂቃዎች በፊት መጠጣት። ታዲያ ስትጠቀሙ የመስታወት ወይም ደግሞ የሴራሚክ ኩባያዎችን ተጠቀሙ። በፕላስቲክ ኩባያዎች አትጠቀሙ፣ ምክንያቱም አንዳንድ ኬሚካሎችን አብራችሁ እንድትወስዱ ሊያደርጋችሁ ይችላል። እንዲሁም ደግሞ ወጥነት ያለው መሆን አለበት። አዘውትራችሁ በየቀኑ ስትጠጡ በተሻለ ሁኔታ ይሰራል። ከተጠቀማችሁ በኋላም ከሃያ ደቂቃ በኋላ ጥርሳችሁን መቦረሽ ያስፈልጋል ማለት ነው። ታዲያ የእርድ ውሃ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ ቢሆንም በጥንቃቄ ጥቅም ላይ መዋል ወይም ደግሞ ሙሉ በሙሉ ማስወገድ ያለባቸው አንዳንድ ሰዎች ደግሞ አሉ። ሙሉ በሙሉ እንግዲህ ጤናማ ከሆናችሁ እና መድኃኒቶችን የማትወስዱ ከሆነ ምንም ችግር የለውም። በነገርኳችሁ መጠን ሳታበዙ ብትጠቀሙ ጉዳትን አያስከትልም። እጅግ በጣም ዘርፈ ብዙ ጥቅም ነው የምታገኙት። ግን አንዳንድ በመጠኑ መጠቀም ወይም ደግሞ ማስወገድ ያለባቸውን ሰዎችን ልንገራችሁ። አንደኛ ለደም መርጋት መድኃኒትን የሚወስዱ ሰዎች ናቸው። እርድ ተፈጥሯዊ ደምን የማቅጠን ወይም ደግሞ የደም መርጋትን የመከላከል ባህርያት አሉት። እንደ ዋርፋሪን ወይም ደግሞ ኮማዲን፣ አስፕሪን፣ ክሎፒዶግሪል ወይም ደግሞ ሌሎች ጸረ የደም መርጋት መድኃኒቶችን የምትወስዱ ከሆነ እርድ የደም መፍሰስ አደጋን ሊጨምር እንደሚችል ማወቅ ያስፈልጋል። ሁለተኛ ደግሞ የሐሞት ፊኛ ችግር ያለባቸው ግለሰቦች ናቸው። እርድ እንግዲህ የሐሞት ምርትን ያበረታታል። ይህም የሐሞት ጠጠር ወይም ደግሞ የሐሞት ቱቦ መዘጋት ባለባቸው ሰዎች ላይ ምልክቶችን ሊያባብስ ይችላል። ከሐኪማችሁ ፍቃድ ካላገኛችሁ በስተቀር የሐሞት ፊኛ በሽታ ካለባችሁ የእርድ ውሃን አስወግዱ። ሶስተኛ የብረት እጥረት ወይም ደግሞ የደማነስ ያለባቸው ሰዎች ናቸው። ኩርኩሚን ከምግብ ውስጥ ያለውን የብረት መምጠጥን ሊያግድ ይችላል። ስለዚህ በብረት ወይም ደግሞ በአይረን አነስተኛ ከሆኑ ከምግብ ወይም ደግሞ ከአመጋገብ ማሟያዎች ወይም ከሰፕልመንት ጋር የእርድ ውሃን አትውሰዱ። አራተኛ ነፍሰ ጡር ወይም ደግሞ የሚያጠቡ ሴቶች ናቸው። እነዚህ እንግዲህ በከፍተኛ መጠን ነው መውሰድ የሌለባቸው፣ በመጠኑ ምንም ችግር የለውም። የምግብ ማብሰያ እርድ ደህንነቱ የተጠበቀ ቢሆንም ከፍተኛ የመድኃኒት መጠን፣ ከፍተኛ መጠን ያለው የእርድ ውሃ ወይም ደግሞ እንደ እንክብል መልኩ መውሰድ የማፀን መኮማተር ሊያበረታታ ወይም ደግሞ የሆርሞን ደረጃዎችን ሊጎዳ ይችላል። አነስተኛ በምግብ ላይ የምትጠቀሙት መጠኖችን መከተል በጣም አስተማማኝ ነው። በሐኪም ካልታዘዙ በስተቀር የእርድ ተጨማሪዎችን ወይም ደግሞ በማሟያ መልኩ በፍጹም መውሰድ የለባቸውም። አምስተኛ የጨጓራ ችግር ያለባቸው ሰዎች ናቸው። በከፍተኛ መጠን መውሰድ አያስፈልግም። የጨጓራ ችግር ካለባችሁ ምንም እንኳን እርድ የምግብ መፈጨትን ሊያረጋጋ ቢችልም፣ በከፍተኛ መጠን በተለይም ስሜታዊ በሆኑ ግለሰቦች ላይ የአሲድ ሪፍለክስ ማለትም የጨጓራ አሲድ ወደ አፍ መመለስ፣ ማቅለሽለሽ ወይም ደግሞ የሆድ ቁርጠትን ሊያስከትል ይችላል። በትንሽ መጠን ጀምሩ እናም የሰውነታችሁን ምላሽ ተከታተሉ። ስድስተኛ ደግሞ መድኃኒቶችን የምትወስዱ የስኳር ህመምተኞች ከሆናችሁ ነው። እርድ እንግዲህ የደም ስኳር መጠንን ሊቀንስ ይችላል። ይህም እንደ ሜትፎርሚን ወይም ደግሞ ኢንሱሊን ያሉ የስኳር በሽታ መድኃኒቶችን ውጤት ሊያሳድግ እናም ወደ ሃይፖግላይሲሚያ ወይም ዝቅተኛ ወደሆነ የደም ስኳር መጠን ሊያመራ ይችላል። የደም ስኳር መጠንን በጥንቃቄ ተከታተሉ እናም አዘውትራችሁ ከመጠቀማችሁ በፊት ሐኪማችሁን አማክሩ። ሰባተኛ ደግሞ ቀዶ ጥገና የሚያደርጉ ሰዎች ናቸው። የእርድ የደም ማቅጠን እናም ጸረ ብግነት ውጤቶች በቀዶ ጥገና ወቅት እናም በኋላ ለመዳን ወይም የደም መፍሰስ ቁጥጥር ላይ ጣልቃ ሊገቡ ይችላሉ። ቀዶ ጥገና ከመደረጉ ቢያንስ ከሁለት ሳምንታት በፊት የእርድ ውሃን መውሰድን አቁሙ። ስምንተኛ ደግሞ ለዝንጅብል ወይም ደግሞ ለኩርኩሚን አለርጂ የሆኑ ሰዎች ናቸው። ምንም እንኳን አልፎ አልፎ ቢሆንም አንዳንድ ሰዎች ለእርድናም ለተዛማጅ እጽዋቶች እንደ ዝንጅብል ላሉ አለርጂ ሊሆኑ ይችላሉ። እንደ ሽፍታ፣ ማሳከክ ወይም ደግሞ የመተንፈስ ችግር ያሉ ምልክቶችን መከታተል ያስፈልጋል ማለት ነው። ስለዚህ በአጠቃላይ ዝቅተኛ መጠን የሆነ እንደ አንድ አራተኛ ወይም ደግሞ አንድ ሁለተኛ ግማሽ ወይም ደግሞ ሩብ የሻይ ማንኪያ እርድን በአንድ ብርጭቆ ውሃ እንደ የተመጣጠነ ምግብ አካል ሲወሰዱ ለአብዛኛዎቹ ለሁሉም የጤና ችግር ቢኖርባችሁም መድኃኒት የምትወስዱ ከሆነም ለሁሉም ለአብዛኛዎቹ ሰዎች በአጠቃላይ ደህንነታቸው እየተጠበቀ ነው። ነገር ግን የጤና እክሎች እያጋጠማችሁ ወይም ደግሞ መድኃኒትን የምትወስዱ ከሆነ ደግሞ የእርድ ውሃን በየቀኑ ከመጠጣት በፊት ዶክተራችሁን ማማከር ሁልጊዜ ብልህነት ነው ማለት ነው። ስለዚህ ክብራትና ክብራን ተመልካቾች የጤና ችግር ካለባችሁ በተለይ የእርድ መጠንን በከፍተኛ መጠን አትወሰዱት ማለት ነው። ሩብ የሻይ ማንኪያ ወይም ደግሞ በግማሽ የሻይ ማንኪያ ያለውን ውጤት ማወቅ ወይም ደግሞ ማየት ያስፈልጋል። የጠቀስኩላችሁ የጤና ችግር ካለባችሁ ደግሞ አስቀድማችሁ የእርድ ውሃን ከመጠቀማችሁ በፊት ዶክተራችሁን ማማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ጥያቄ ካላችሁ፣ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው